እንኳን ደህና መጣችሁ። ትናንትና ምን ነበረ? ቢትኮይን በጣም ወረደ። ሶላና፣ ኢተሪየምን እናያለን። በዚህ ቪዲዮ ለእናንተ አፕዴት ልሰጣለሁ። ትናንትና ምን እንደነበረ በደንብ እናያለን። ላይክ አድርጉት እና እኔ ጋ ቆዩት። በትንሽ ደቂቃ አዲስ ሁኔታ ለእናንተ አሳያለሁ። ለመጀመር ቢትኮይን ይሄ ብልሽ ሲኮንስ ስውንደስ ቫሊድ ነው። ቤሪሽ ሲኮንስ ነበረ። ቆቶ ሲኮንስ አይደለም። እኔ ደግሞ እዚህ አካባቢ ወደ ትራድ ገባሁ። እዚህ ሓምሳ ነጥብ ዘጠኝ ፐርሰንት ጋ የሪያክሽን ነበረ። ከዛ እንደገና ወረደ። እዚ ስቶፕሎስ ነበረ። ትንሽ ብ ጠፋ ብዙ ሳይሆን ግን ትንሽ። ከዛ ወረደ። እዚ እንደገና ገስቼ ግን እዚ ሲወርድ የኔ ስቶፕ ሎስ እዚ አካባቢ ነበር። ስለዚ እዚ ትሬድ ውስጥ ገና ነበርኩ። እዚ ትንሽ ታይክ ፕሮፊት ወስቼ ከዛ በኋላ ደግሞ በጣም ስለወረደ ብሬክ ኢቨን ነበርኩ። ስቶፕ ሎስ ነበረ። ስለዚ እዚ ላይ ብር አልጠፋም። አሁን ደግሞ ቢትኮይን ላይ ትሬድ ውስጥ አይደለሁም ማለት ወደ ላይ ሲሄድ አሁን ምንም ስትራክቸር ስለሌለ ስትራክቸር ስለሌለ አሁን እዚህ ትሬድ አልከፈትኩም። አሁን እዚህ ውስጥ አት ስትራክቸር ፈልጋሉ ቢትኮይን ለመግዛት። ለዚህ ትናንትና ለብዙ ሰዎች በጣም ጭንቀት ነበር። ብዙ ሰዎች ክሳራ ሆኑ። እኔ ስለ ኤንክስቲ ስለ ኤስ ኬ የዱሮ ስም ክሳራ አልሆንኩም። ስለዚህ ይሄ ሲስተም በጣም የሚጠቅም ሲስተም ነው። ምንም ጭንቀት አያስፈልግም። ስለዚህ ቢትኮይን አዲስ ነገር አሁን የለም። እንደዚህ መጠበቅ አለብን። አዲስ ነገር ስለሌለ ቀጥታ ወደ ኢቴሪየም እንሄዳለን። ኢቴሪየም ደግሞ ትናንትና የምናደረገ ኢቴሪየምን ወረደ እዚህ ስልሳ ስድስት ነጥብ ሰባት ፐርሰንት ፊቡናቺ ላይ መግዛት ቻለን። እዚ እድል ነበረ። ከዛስ ወረደ። ምናልባት ስቶፕሎስ ነበረ። እኔ ራሴ አልገባሁም ምክንያቱም ባለፈው ጊዜ እንዳልኩ ክሪፕቶ ላይ ብዙ ትሬድ አላደረግም። ከዚህ በኋላ ለእናንተ ብዬ ይሄን አፕዴት እሰጣለሁ። እዚ አካባቢ ስቶፕሎስ ሊሆን ይችላል። ምናልባት ስቶፕሎስ ነበረ፣ ምናልባት አመለጣችሁ። የሚጠቅም ስትራክቸር እስካሁን ደስ የለም። ስለዚህ ለጊዜ እዚ ኢተሪየም ላይ መጠበቅ አለብን። ሶላና ደግሞ እንደሚታይ ወረደ፣ እስከ ድረስ ወረደ እስከ ቢሲ ኮሬክሽን ነብር። ትናንትና ቪዲዮ ላይ አሳይቻለሁ በ50 ፐርሰንት ጋር ትሬድ መግባት እድል ነበረ። እስከዛ ድረስ ብሬክ ኢቨን ነበረ። አሁን ሁለተኛው እዚህ ሃምሳ አምስት ፐርሰንት ጋር ብትገቡ አሁን ፕሮፊት ላይ ናቸው። ሶላና ምንድን ምሰራ እናያለን። አንድ ነገር ግን የሚታይ ነገር እዚህ ከቢ ጀምሮ ወደ ላይ ሲሄድ አዲስ ከፍተኛ ያፈጠረ ይሄን ሲክወንስ ቫሊድ አደረገ። አሁን ደግሞ በኮሬክቲቭ ካራክተር ወደ ሲቢሲ ኮሬክሽን ሌቭል እየገባ ነው። ስለዚህ ሀይል እየጨመረ ነው። የኔ ሀሳብ አሁን እዚህ ላይ ምንድን ነው፣ ምናልባት እንደገና ወደ ሲ ገብተን ከዛስ በሀይል እንወጣለን፣ ወይም ምናልባት ሁለተኛው ጊዜ እስከ ስልሳ ስድስት ፐርሰንት አካባቢ ወርዶ ከዛ በሀይል ወደ ላይ ይሄዳል። ስለዚህ በዚህ ሲስተም በኤንክስቲ ምንም ጭንቀት አያስፈልግም። ስቶፕሎስ በትክክል ካስቀመጣችሁ ብዙ ብር አይጠፋም። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ላይክ ማድረግ እንዳትረሱ። ቻቻው